ስትና ብዙ ነገሮችን ይገዛል። ጩኸት እኮ ምንም ነገር አያደርግም። ምን ስል ፖለቲካውን ተይማ። ኢየሱስ ከማርያም ይበልጣል አይበልጥም? ይህ መልስ እንዳልካቸው አልልም። አትልፋ። ምንም ነገር ነው ማለው። ጌም ነው የምፈልገውን ነገር መቅጣት ትችላለን። ከዘዘለለ ነገር ግን አትጥራ አልልም። ምን አርጎሽ ነው? ኢየሱስ ምን በድሏችሁ ነው? ሌላ ቅጣት ካለ መቀጣት እችላለሁ፣ አላፋፍርም ተቀጥቼ ይለወጣለሁ። እኔ ኢየሱስ ካልሽ ነው ደስ የሚለኝ። ቅጣቱ ካልሆነ ግን ካልሆነ ተንበርክከሽ አስር ደቂቃ ትቆያለሽ። እንደዚህ ጌም ውስጥ ያልቅ ወይ ተንበርክከሽ ጌም ውስጥ ያል ትቆያለሽ ወይ ኢየሱስ ብለሽ ትገላግላለሽ። አለቅ ተንበርክከሽ ትቆያለሽ ወይ ኢየሱስ ትዋለሽ። ምረጫ አንዱ ተንበረከካለሁ፣ ሌላ ምርጫ፣ ሶስተኛ ሶስት ምርጫ እኮ ነው በርበሬ ትቀቢያለሽ ፊትሽን ሙሉ። አይ በርበሬ? የት ሀገር የት ሰው ሲቀባይ ተታቀለ እንዴ በርበሬ። እሺ እሺ፣ ሁለሌ ትሯ ጠጪ፣ ሁለሌ ትሯ ሙሉ፣ ሁለሌ ትሯ የእሱን ትጠጣል እንዴ? ባንዴ ኢየሱስ ብት ብትገላገ አይሻልም? ለነፍስሽም ለስጋ ለምንድነው? ቆይ እኔ እኮ ያናደረኝ ማለት ነው፣ ለምንድነው ጨዋታ ውስጥ ኢየሱስን የምትከተው እንዴ? ተይ በቃ ትችዋል። አልቀጣሽ ቀጥይ። ኢየሱስ አጩ ይብኝ ስሙን ጥሪ ነው ያልኩት። እችን እሺ፣ መጽሐፍ ቅዱስ አንብቢልኝ። እኔ ጥቅሱ ልንገርሽ፣ መጽሐፍ ቅዱስ ካለሽ መጽሐፍ ቅዱስ አንብቢ። እኔ ጌምር አይደለሁም። ጤንጤኔ ልወጣ ነው፣ የምሬን ነው የምልህ። ልወጣ ነው። መጽሐፍ ቅዱስ ታነቢያለሽ? እሺ አንድ ጥያቄ ብቻ መጽሐፍ ቅዱስ ታነቢያለሽ? ላይክ ለአንተ ምንም ነው የማልመልሰው፣ የእውነቴን ነው የምልህ። ምንም ነው የማልመልስልኝ በርበሬ ከመቀባትና ኢየሱስ ከማለት ጣልኝ እና ገብርኤልም ለምን እንደውም ወጣሁ። ጓደኛዬ እኮ ነው። እሺ ለምን እንደውም ወጣሁ አልጠዋል ወጣሁ ነው። ልክ እያደረክ አይደለም። ማርያምን የኔ ጥፋት ነገር ይሄን አጥፍተሃል በይኝ። እሺ ልንጫወት ቦት ሆኗል ነው ሌላ ነገር አትግባ። ሌላ የእምነት ጉዳይ ውስጥ አትግባ

እኔ እሷ ጋርም ጌታ መስሎኝ ነው አንድ እና አሸንፋት አሁን መልሰን ምንም አላደረኩም። ላይቭ ላይ በአካል ታገኝልሃለሁ

ምንም አትበይ። በቃ ምንም አትበይ። ሶኬ አትጥሬ። ይሄ ስም ብጠሪ ትድኛለሽ። ካልጠራሽ ከዘላለም የት ነው የምትጎይው? ማንንም ጠርሼ አትድኚም። አሁን የፈለግሽውን መልአክ የፈለግሽውን ማርያም በይ፣ ማንም ጠርተሽ አትድኝም። ኢየሱስ ብለሽ ነው የምትድኝ ማንም ማንንም አያድንም ከኢየሱስ ውጭ አለቅ። ከኢየሱስ የሆን ነገር ከበለጠብሽ እንግዲህ አም ሰውነ ጽንዬ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ይህንን ስም ጠርተሽ ብትጅኝ ደስ ይለኛል፣ በጣም ደስ ነው የሚለኝ። ምክንያቱም አሁን የምትያትን ማርያም ጠርተሽ አድኝም አታድንም። ሚካኤል አያድንም፣ ገብርኤል አያድንም፣ ሰማእታት አያድንም፣ ጊዮርጊስ ምናምን ማንም አያድንም። ኢየሱስ ብቻውን ያድናል። እኔ ኢየሱስ ብዬ ማጣው ነገር ካለ ልጣ ምንም ነገር ይቅር፣ ጽንዬ። እኔ ኢየሱስ በያልኩሽ አንቺ ማርያም ትያለሽ። እማታድነውን የሚያድነውን ጥሪ። አታድን አታድን ጭራሽ ነው ፍጡር የማያድነው። ማርያም ማዳናት ሲል ለራሷን የምትድነው በኢየሱስ ነው። አለቀ። ኢየሱስን ጥሪ ስልሽ አልጠራም አልሽ፣ እንግዲህ እኔ አዝናሉ። በጣም ደስ ይለኛል ብትጠሪ ስሙን ግን ክብር ለኢየሱስ ይሁን። እኔ የፈለጋችሁ ከእሷ ቤት የመጣችሁ እንትኖች የፈለጋችሁ ስደቡ፣ ጉዳይ አይደለም። እኔ ጥያቄ እሷ ኢየሱስ የሚለው ስም ከአፏ እንዲወጣ ነው። ልታውጣው ስሙን ምን ችግር አለው? ኢየሱስን እንደምትፈሩ። ጽን የተባረክልኝ፣ ወድሽ እግዚአብሔር ባርክሽ። ተንክ ዩ ሶ ማች፣ ዩ አር ብለስድ። ኢየሱስ ይወድሻል። መሆን አትችልም። ኢየሱስ ብቻ ከኔ ጋር መሆን ይችላል። ቻው ማንም ከኔ ጋር ከኢየሱስ ብቻ አይሆንም። ማርያም ከኔ ጋር መሆን አትችልም፣ ፍጡር ስለሆነች ኢየሱስ ነው ከሷ ጋር ያለው። ቻችሽ ነበር በቃ መንፈስ ቅዱስ ስላረዳት፣ ይህን ስም የሚጠራ መንፈስ ቅዱስ የሚረዳው ነው። ስለዚህ መንፈስ ቅዱስ ስላረዳት ኢየሱስ ማለት አቃታት። ይለላ እሺ፣ በነገራችን ላይ በጣም መጥፎ ስፕሪት ነው ይሄ። በጣም መጥፎ መንፈስ ነው። በከንቱ ዝም ብለን እንዲሁ በየቀልዱም በየጨዋታውም ላይ አይደለም የምናነሳው የክርስቶስን ስም። አንድ ነገር ልበላችሁና አወርዳለሁ እንደዚህ አይነት ሰዎች እንደው ክርስቶስን ለመጥራት ድፍረቱ የሌለን ክርስቶስን ለመጥራት እንዱ ቤተ እምነት ነው ሲሳደብ የነበረው እና በጣም መጥፎ መንፈስ ነው። በጣም መጥፎ መንፈስ በነገራችን ላይ መጥፎ ጥላቻ፣ የቤተክርስቲያን ጥላቻ ያለበት ሰው ነው እና ከዚህ ሰዓት በፊት ከዚህ ሰዓት ጀምሮ ሳይሆን ከዚህ ሰዓት በፊት ቤተክርስቲያን አሁን ብትሄዱ ቲኒፎር ሃውስ ክርስቶስ ነው እየተጠራ እየተቀደሰ ያለውና ቅዳሴው፣ ሰዓታቱ፣ ማሕሌቱ ሁሉም ስለ ክርስቶስ ነው። የእኛ ቤተክርስቲያን ክርስቶስን ለመጥራት እንዲሁ ዝም ብሎ በየአደባባዩ በየቲክቶኩ በየቀልዱ በየምኑ አደለም። ኢየሱስ ስላልሽ አይደለም የክርስቶስን ሕይወት ስለኖርሽ ነው የምትድኙ ይናት። ስለዚህ ምንድን ነው ልክ ሐዋርያ ቅዱስ ጳውሎስ በፊልጵሶስ በፊልጵስዩስ የሚናገረው ከአስራ አራት ጀምሮ ላምብላችሁ። በጌታም ካሉት ወንድሞች የሚበዙትን ስለ እስራቴ ታምነው የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ አለ። ወረድ ሲል አስራ አምስት ላይ እንዲህ ይላል። አንዳንዶች ከቅናትና ከክርክር፣ ኦኬ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል ይላል። እኛ ክርስቲያኖች ክርስቶስን የምንሰብከው ከበጎ ፈቃድ የተነሳ በፍቅር ሆነን ነው። ክርስቶስን የምንሰብከው ከቅናትና ከክርክር የተነሳ አይደለም። ኦኬ። እነዚህ ወንጌልን መመከቻ ለማድረግ እንደተሾም ካውቀው በፍቅር ይሰብኩታል አለ። እነዚያስ በእስራቴ ላይ መከራ ሊያመጡብኝ መስሏቸው አለ ለወገናቸው የሚጠቅም ፈልገው በቅን ሀሳብ ሳይሆን በቅን ሀሳብ ሳይሆን ስለ ክርስቶስ ይሰብኩታለን። ስለዚህ እኛ ቤተ ክርስቲያን ክርስቲያኖች ክርስቶስን ስንሰብክ በቅን እና በፍቅር ሆነን ነው። እንዲሁ ለፉክክር እና ለክርክር የክርክር መንፈስ ይዘን አንዱ ክርስቶስ የሚጠራበት ቦታ አለ። ዝም ብሎ የሚከተሉትና ከታች ኢየሱስ ማለት አቃታቸው ለመባል እንዲህ። በነገራችን ለክርስቶስ በስጋ እንደመጣ የማያምን የተረገመን ይላል መጽሐፉ። በስጋ የመጣው ከማን ነው? ከድንግል ማርያም የድንግል ማርያም ልጅ ያደናል ሲባል ድንግል ለምን ትላላችሁ? እሺ ታዲያ በስጋ አልመጣም? ድንግል ማርያምን ካላመናችሁ በስጋ አልመጣም ማለት ነው። በስጋ ያልመጣውን ክርስቶስን አንጠረውም። ኦኬ፣ በስጋ ያልመጣው በስጋ ከድንግል ማርያም ተወልዶ ያልመጣውን ኢየሱስን መጥራት አንችልም። ለምን? ሐሰተኛው የእኛ ኢየሱስ በስጋ የተገለጠው ኦኬ፣ በስጋ የተገለጠው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር፣ ቃልም ስጋ ሆነ። ይህ ቃል ስጋ የሆነው ከማን ነው? ከድንግል ማርያም ነው። እኛ ከድንግል ማርያም የተወለደውን ክርስቶስን የእግዚአብሔር አብ ልጅን ነው ምናምን ነው ድንግል ማርያም የድንግል ማርያምን ልጅ የድንግል ማርያም ልጅ ለምን ትላላችሁ ካላችሁ፣ ኦኬ፣ ከድንግል ማርያም ያልተወለደ ኢየሱስ የእኛ ኢየሱስ አይደለም። ጋይስ ክርስቶስ በስጋ እንደመጣ የማያምን ክርስቲያን ሊባልም አይችልም፣ የተረገመም ነው። ስለዚህ ስለዚህ ከድንግል ማርያም የተወለደውን ኢየሱስን በድፍረት እንጠረዋለን። እናቱን አፍራችሁበት። ኦኬ በስጋ የተገለጠበትን አፍራችሁበት። ኢየሱስ ብቻ ከሆነ ኦኬ፣ ኦሊጅሰሶችም እኮ ኢየሱስ ይላሉ። መንፈስ ቅዱስ አግዟቸው ረቷቸው ነው። የስላሴን ጣዖት የሚሉ ከፕሮቴስታንት ዲኖሚኔሽን አንዱ ክፍል ኦሊጅሰስ ይባላል። ወይም ደግሞ ሐዋርያት ምናምን የሚባሉት ማለት ነው። ስለዚህ እነሱ ኢየሱስ ጌታ ነው ብለው ያምናሉ። ኢየሱስ ጌታ ነው ይላሉ። ስለዚህ መንፈስ ቅዱስ አግዟቸው ነው። ሥላሴን ጣዖት ብለው የሚጣሩ ፕሮቴስታንቶች ኢየሱስ ጌታ ነው የሚለው መንፈስ ቅዱስ አግዟቸው ነው። ጋይስ፣ በቃ ይህቺ ፖለቲካ ነች። እንዳልክ ለሪከርድ እና ለፖለቲካ ባትገቡ ጥሩ ነው። ስለዚህ በሥጋ የመጣውን ስለ ሰዎች ሲል በሥጋ የተገለጠውን ክርስቶስን እሱም ደግሞ ከድንግል ማርያም የተወለደውን ኢየሱስ ክርስቶስን እናምናለን። ክርስቶስ ኢየሱስ አዎ የዓለም መድኃኒት ነው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሏል። ይህንን ክርስቶስን እናምናለን። በዚህ ክርስቶስ ድነናል። የዳኑ ክርስቲያኖች ጋር መታችሁ፣ ኢየሱስ ያድናል፣ ይሄ ኢየሱስ ብላችሁ ጥሩ ለመዳን አትበሉን ጋይስ። ያልዳኑ በጣም ብዙ ያው እናንተው ዲኖሚኔሽን ውስጥ ኦንሊ ጂሰስ የሚባሉ ሥላሴን የማያምኑ ሥላሴን ካደዋል። እነሱን ሄዳችሁ ስበኳቸው፣ ያው እስል ምናገር ሄዳችሁ እስኪ ስበኩ። እንዲህ እኛ ድነናል ጋይስ፣ እኛ የዳንን ክርስቲያኖች ነን። መጽሐፍ ቅዱስን ከእኛ ወስዳችሁ ኢየሱስ ጌታ ነው በሉ ስትሉ አታፍሩም? ትንሽ አያስገባም ወይ? ብሎክ ነው የሚያደርገው ወይ ሚዩት ነው የሚያደርገው። ተወያይ ብትዩ የማይወያይ ሰው ነው እንዲሁ እንዲሁ በገንዘብ እንግዲህ ሆዳቸው አምላካቸው ከሆኑባቸው ሰዎች አንዱ እሱ ነው። ሆዱ አምላክ ሆኖ ሄደ። መወያየት የማይችል፣ ድፍረት የሌለው ስለ ሥላሴ ብጠይቀው ልክ እንደ ዮኒማኛ አብ ቃል ነበረ ብሎ ምንም አይነት ድፍረት የሌለው ሰው ነውና እውቀት የሌለው ሰው ይገባና እንደ አንዳንድ ገና ለገና ምንም አይመልሱም ብሎ የሚያስባቸውን ሰዎች ኢየሱስ ማለት አይችሉም ለማለትና ፖለቲካ ለመስራት ስለገባ እንደዚህ አይነት ሰው ፕሊስ ባታስገቡ አሪፍ ነው። ጽኑ ያይ ነው። እንደ ጓደኝነት ግን በቃ ው ፊትሽን ይጠቀማል። ኦፍኮርስ ብዙ ሰው ያቅሻል። ው ኢየሱስ ማለት አቃታትቻ አርቲስት ለመባል ሪከርድ ለማድረግ ነው የገባው። በቃ ሌላ ምንም ዓላማ የለውም። የዳኑ ክርስቲያኖች ጋር የምታችሁ ኢየሱስ ያድናል ብላችሁ አትስ በኩን ጋይስ። ወንጌልን እንደ ወንጌል እዚህ ያደረሰች ይቺ ቤተክርስቲያን ኦኬ ክርስትና እዚህ የደረሰው ያው በነ ግራይ መሐመድ ጊዜ ይጠፋ ነበር። ኮቪድ ክርስትና የት ታገኙት ነበር? ገና መቶ ዓመት ያልሞላችሁ ፕሮቴስታንቶች መጽሐፍ ቅዱስን ከኦርቶዶክስ ተቀብላችሁ አሁን እየሱስ ያደናል ለኦርቶዶክስ መልሶ፣ ለእናቷ ምጥ አስተማረች ነው የሚባለው። ያ ስለዚህ ፕሌስ ለሪከርድ ባትገቡ አሪፍ ነው እና እናመሰግናለን። ናእንኳ መጣ። እናቴ ምንድን ነው የሚለው? መጥፎ መንፈስ ነው። ዝም ብሎ አፉ ላይ ኢየሱስ ኢየሱስ እያስባለሽ፣ ከዛ ቅዱሳኑንም መላእክቱንም ይሄ እኔ እንጃ የትህትና አምላክን ይዘው ሰው የእግዚአብሔርን አገልጋይ በዚህ ልክ የሚንቅ ሰው? ከባድ ነው። ደህና ነህ ግን? አለን እግዚአብሔር ይመስገን። ጽንዬ እንደት ነሽ? ምን አዲስ ነገር አለ?